አም፣ ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን ዛሬ አርሰናልን የሚመለከት አዳዲስ የስፖርታዊ መረጃዎች ወደ እናንተ ልናጋራችሁ መተናል። አርሰናል ዜና ብቻ የምናቀርብበት ቻናል በመሆኑ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዝውውር ዜና ጋር በተያያዘ ጆርጂኖን የሚመለከት መረጃ አለን። ጆርጂኖ አስቀድሞ ወደ ፍላሚንጎ የተዘዋወረው የመጀመሪያው አርሰናል ተጫዋች ነው። የክረምት የዝውውር መስኮት ሳይከፈት አስቀድሞ ከአርሰናል የለቀቀው ጆርጂኖ የሕክምና ምርመራ ለማድረግ በፍላሚንጎ የሶስት ዓመት ኮንትራት ለመፈራረም በዛሬው ቀን ዲጄኔሮ እንደደረሰ መረጃዎች ወጥተዋል። ጆርጂኖ በክለቡ 21 ቁጥር ማሊያ ለመልበስ ኮድ ወስኗል ተብሏል። የመጀመሪያው የአርሰናል የክረምት የዝውውር መስኮት ሳይከፈት የለቀቀው የመጀመሪያው ተጫዋች ጆርጂኖ መሆን ችሏል። በሁለተኛ ላይ ኬሪያን ተርኒ ከክለቡ ይለቃል ተብሎ ይጠበቃል። ብዙ ተጫዋቾች በክረምት የዝውውር መስኮት ከአርሰናል ይለቃሉ ተብሎ ይጠበቃል። አርሰናል ቲሙን ለመገንባት በክረምት የዝውውር መስኮት የተበጀተለትን ገንዘብ፣ ከሱ በተጨማሪ ከተጫዋች ሽያጭ የሚያገኘው ገንዘብ ለዝውውር እንደሚጠቀምበት ይፋ ተደርጓል። ዚንቼኮን የመሳሰሉ ተጫዋቾች፣ ኬሪያን ተርኒ፣ ፋቢዮ ቤራ ወደ ሌላ ክለብ የሚሸጡ ከሆነ ከነሱ የሚገኘውን ገቢ ለዝውውር ቀጥታ እንደሚያውለው ይጠበቃል። ጋብሪኤል ማጋሌሽ በአርሰናል ቤት አዲስ ኮንትራት ፈርሟል። አንድሬያ በርታ የሊያንድሮ ትሮሳርድን፣ የማርቲኔሌን፣ የቡካዮሳካ፣ የጋብሪኤል ማጋሌሽን እንዲሁም የዊሊያም ሳሊባን ኮንትራት ለማራዘም እንዲሁም የአርሰናል የግራ መስመር ተከላካይ የሆነውን የሊዩስ ስኬሊን ኮንትራት ለማራዘም ግፊት እያደረገ ይገኝ ነበር። አርሰናል ተጫዋችን ከማትፈረም በተጨማሪ ወሳኝ ወሳኝ የሚባሉ ተጫዋቾችን አዲስ ኮንትራት በአርሰናል ቤት ማትፈረም ግድ ይላልና በቅርቡ የተሾመው አዲሱ የስፖርቲንግ ዳይሬክተር አንድሪያ በርታ ይህንን ስራ በከፍተኛ ሁኔታ እየሰራ እንደሚገኝ ተዘግቧል። በአሁኑ ሰዓት አንድሪያ በርታ የጋብርኤል ማጋሌዥን ኮንትራት ከተቀጠረበት ወር ጀምሮ እንዲፈርም ግፊት ያደረገ ሲሆን ጋብርኤል ማጋሌዥን በስተ በስተመጨረሻ እስከ 2029 የሚያቆየውን አዲስ ኮንትራት በአርሰናል ቤት ተፈራርሟል። ማጋሌዥ በአርሰናል ቤት በአዲሱ ኮንትራት በሰጠው ጋዜጣዊ መግለጫ ላይ ክለቡንና የቡድን አጋሮቹንና የቦርድ አመራሩን ጨምር እንዲሁም ቡድኑን እንደሚወድ ተናግሯል። እዚህ የደረስኩት ወጣት ተጫዋች ሆኜ ነው እና ከአምስት ዓመት በኋላ በጣም ደስተኛ ነኝ ብሏል። ብዙ ተምሬያለሁ በአርሰናል ቤት ራሴንም አሻሽያለሁ ብሏል። በመጨረሻም እንግዲህ ጋብሬል ማጋሌሽ ያለው ከአርሰናል ጋር አንዳንድ ዋንጫዎችን እንደምናሸንፍ እርግጠኛ ነኝ የሚል መረጃ በጋዜጣ መግለጫው ላይ አስተያየቱን ሰጥቷል። አርሰናልና አንድሪያ ቤርታ ቀጣይ አዲስ ኮንትራት ዊሊያም ሳሊባን ለማስፈረም እንቅስቃሴ ላይ ናቸው ተብሏል። ዊሊያም ሳሊባ አዲስ ኮንትራት የሚፈርም ከሆነ ደሞዙ ወደ 300 ሺ ፓውንድ እንደሚጠጋ ተዘግቧል። ተጫዋቹ በአርሰናል ደስተኛ ነው። በአርሰናል መቆየት ይፈልጋል። አርሰናልም አዲስ ኮንትራት ሲያስፈርም ሳምንታዊ ደሞዙ ወደ 300 ሺ ፓውንድ ከፍ እንደሚያደርጉለት ተዘግቧል። ሌላው መረጃችን ሴሽኮን የሚመለከት መረጃ ወጥቷል። ኒኮ ይዞት በወጣው መረጃ ሴሽኮን ለማስፈረም በአርሰናልና በአርቢ ላይብዚክ መካከል ድርድሮች በማካሄድ ላይ ናቸው ተብሏል። ተጫዋቹ እስከ 2030 ድረስ የሚያቆይ ኮንትራት ለመፈራረም ፍቃደኝነቱን ሰጥቷል ለአርሰናል አመራሮች። እንግዲህ የአርሰናል የቦርድ አባላትና አንድሪያ በርታሄን ተጫዋች ወደ ክለቡ ለማምጣት እየሰሩ ቢገኝም በአሁኑ ሰዓት አርቢ ላይብዚግና አርሰናል ድርድር ላይ ናቸው። ተጫዋቹም ወደ አርሰናል ለመፈረም ፍቃደኝነቱን ሰጥቷል። የአምስት ዓመት ኮንትራት በአርሰናል ቤት ለመፈረም እንቅስቃሴ ላይ እንደሆነ እየተዘገበ ይገኛል። በአሁኑ ሰዓት ከምንጊዜውን በላይ የቤንጃሚን ሴሽኮ ዝውውር አሰልቺ ይመስላል። ይህንንም አርሰናል ቶሎ ይቋጭታል ተብሎ ይጠበቃል። አርሰናሎች ይህንን ተጫዋች ወደ ክለባቸው የሚያስፈርሙ ከሆነ የሚቀራቸው አንድ የክንፍ መስመር አጥቂ ተጫዋች ብቻ እንደሆነ ተናግረዋል። ቤንጃሚን ሴሽኮ ዝውውር እስካሁን ያልተቀላጠፍበት ዋነኛ ምክንያት አርሰናል ሁለት አጥቂ ላይ ፊቱን አማትሮ ነበረ የስፖርቲንግ ሊዝበን አጥቂ የነበረውን የ27 ዓመቱን ተጫዋች ዮኬሬሽ ና የአርቢ ላይፕዚግን ቤንጃሚን ሴሽኮ ነው። ሁለቱ ላይ ፍላጎት ነበረው። ጊዮኬሬስን ላስፈርም ሴሽኮን ላስፈርም የሚል ነበረ። አንድሪያ በርታ ጊዮኬሬስን ወደ ክለቡ ለማምጣት ከፍተኛን ስራ እየሰራ ይገኝ ነበር። ባለፉት ቀናቶች ውስጥ የቦርዶ አመራርና አንድሪያ በርታ ሴሽኮን አይፈልጉት፣ ሚኬል አርቴታ ደግሞ በተቃራኒው ሴሽኮን ወደ ክለቡ የሚመጣ ይፈልጋል። ስለዚህ አርሰናል በሁለቱ የአጥቂ መስመር ተጫዋቾች ላይ እያማተረ ይገኝ ነበረ። በዛ ምክንያት ማንኛውን ላስፈርም በሚል ምክንያት በ አርሰናል የሁለቱን ተጫዋቾች ስታተስ በማጥናትና ከሁለት አንዱ የተሻለውን የሚለውን ለማጣራት ብዙ ቀናቶች ፈጅቶበታል። በስተመጨረሻም ከሁለቱ አንዱን መርጧል፣ ሴሽኮን መርጧል። በአሁኑ ሰዓት ሴሽኮን ለማስፈረም ነው እንቅስቃሴ እያደረገ የሚገኘው። የቪክተሪ ግሬሽን ዝውውር ሙሉ ለሙሉ በሚባል ደረጃ ትተወታል። በሌላ ዜናችን አርሰናል በክረምት የዝውውር መስኮት ከባየር ሙኒክ ጋር በነጻ የሚለያየውን ለውሬሳኔን ወደ ክለቡ የክንፍ አማራጭ አድርጎ ሊያመጣው ይችላል ተብሏል። ሌሬሳኔ በአሁኑ ሰዓት ወደ አርሰናል የሚል መረጃ ወጥቷል። አርሰናል ሌሬሳኔን የቡካዮ ሳካ ተተኪ እንዲሁም በአንዳንድ ጊዜ በሁለቱም የክንፍ መስመር መጫወት ይችላል። ተጫዋቹ በቀኝ የክንፍ መስመር ተጫዋች፣ በእግራዊ የክንፍ መስመር ተጫዋች መጫወት ይችላል። በሁለቱም መስመር መጫወት ስለሚችል እና እና አንዳንድ ጉዳቶች ይከሰታሉ በሚል እንደ አማራጭ የቡካዮ ሳካ ተተኪ አድርጎ ወደ ክለቡ ያመጣዋል የሚል መረጃ ወጥቷል። በአሁኑ ሰዓት አርሰናል ከሊዮሬሳኒ ጋር ያሉ ድርድሮችን በተመለከተ ተጫዋቹ በቶትናም የሚፈለግ ነው። በሁለቱ የለንደን ክለቦች ይፈለጋል። የበለጠ ጠንከር ያሉ ናቸው፣ በቶትናምና በአርሰናል በኩል ያለው ድርድሮች። ሁሉም ሰው ውሳኔውን እየጠበቅ ነው ተብሏል። የሊዮሬሳኒ ውሳኔ በዚህ ሳምንት ውሳኔ ለማድረግ አቅዷል ተብሏል። ሊዮሬሳኒ ባየር ሙኒክን ለመልቀቅ ከወሰነ አርሰናል የእሱ ተመራጭ ክለብ እንደሚሆን ተነግሯል። ጋላተሰራይ ስምምነቱን ለመፈጸም በጣም ከፍተኛ ፍላጎት ያሳየ ክለብ ነው። በአሁኑ ሰዓት ጋላተሰራይ ለቪክቶር ኦሽሜን እና ለሎሬ ሳኒ ዝውውር ጥያቄ አቅርቧል። ሊሬ ሳኒ ዝውውሩን እስካሁን አልተቀበለውን። ተጫዋቹ ወደ አርሰናል መሄድ ይፈልጋል። በአርሰናል መጫዋትና ዳግም በእንግሊዝ ፕሪሚየር ሊግ መጫዋት ይፈልጋል። ሊሬ ሳኒ በማንቸስተር ሲቲ ቤት እንደምናውቀው ሊሬ ሳኒ ጥሩ የሚባል አቋም ማሳየት ይችሏል። ጥሩ የውድድር ዘመንን ማሳለፍ ይችሏል። ከማንቸስተር ሲቲ የተባረረበት ዋነኛው ምክንያት ከፔፕ ጋርዲዮላ ጋር ባለመስማማታቸው ምክንያት ነው። ሎሬሳኒ ወደ አርሰናል የሚዘዋወር ከሆነ ለአርሰናል ጥሩ የሚባል ግልጋሎትን የሚሰጥ የክም መስመር ተጫዋች ነው። ሎሬሳኒ በአሁኑ ሰዓት ከኮንትራት ነፃ ወይንም ፍሪ ኤጀንት ለመሆን ተዘጋጅቷል ተብሏል። እናም አርሰናል የሱ ተመራጭ መዳረሻ ነው። ተጫዋቹ የሁለቱ ለንደን ክለቦች መዳረሻዎቹ ናቸው፣ ቶትናም ሆስፐርና አርሰናል። ተጫዋቹም ከቶትናም ይልቅ በአርሰናል መጫወትን ይፈልጋል። ይህም የሆነበት ምክንያት ሌሮይ ሳኔ ምርጡን የአውሮፓ ቡድን መቀላቀል ስለሚፈልግ ነው። በአሁኑ ሰዓት ደግሞ አርሰናል ቶፕ ከሚባሉ የአውሮፓ ምርጥ ቡድኖች ውስጥ በዝርዝር ውስጥ ቀዳሚዎች ውስጥ ተሰልፏል። ሌሮይ ሳኔ የሚቀጥሉት በዚህ ሁለትና ሶስት ቀናት ውስጥ ከባየር ሙኒክ ጋር ይቀጥላል አይቀጥላል የሚለውን የሚያሳውቅ ይሆናል። መዳረሻውን በቀጣይ ቀናቶች ውስጥ የሚታወቁ ይሆናል እንደ ውሳኔው። በሌላ መረጃችን ፋብሪዚዮ ሮማኖ አንድ መረጃ እያጋራ ይገኛል በአሁኑ ሰዓት አርሰናል በዚህ የክረምት የዝውውር መስኮት ቁልፍ የሆነ የክንፍ መስመር ተጫዋች ለማስፈረም በእርግጠኝነት ምን እንደሚያስፈርም ፋብሪዞ እያስነበበ ይገኛል። አርሰናል በሚቀጥሉ ሳምንታት ውስጥ የአጥቂና የክንፍ ተጫዋች በማስፈርም ላይ ተጠምዶ የሚሰራ ይሆናል ብሏል ፋብሪዞ ሮማኖ። ከእነዚህ ውስጥም በክንፍ መስመር ተጫዋች ላይ ሮድሪጎ፣ ኒኮ ዊሊያምስ በዋነኝነት ያሉ ተጫዋች ናቸው። የክንፍ መስመር ላይ በአሁኑ ሰዓት አርሰናል ሮድሪጎ ላይ ፊቱን ያዞረ ይመስላል። ከኒኮ ዊሊያምስ ዝውውር ራሱን ያገለለ ይመስላል። ይህም የሆነበት ምክንያት ሮድሪጎ በሪያል ማድሪድ ባለው ልምድና ተጫዋቹ ለአርሰናል ግልጋሎትን ይሰጣል በሚል ነው። ተጫዋቹ በሁለቱም መስመር መጫወት ይችላል። ለቡካዮሳካን ማገዝ ይችላል። እንዲሁም ጋብሪኤል ማርቴንና ሊያንድሮ ትሮሳርድ እነሱንም የሚያግዝ ተጫዋች ነው። ለቲም ስፒሪት ግንባታ ወደ አርሰናል ይመጣል ተብሎ ይጠበቃል። ሮድሪጎ አርሰናልን የሚወደው አይነት ተጫዋች ነው ተብሏል። አርሰናል ደሞዙ ምን ያህል እንደሚጠይቅ ለማወቅ እየጠበቁ ነው ተብሏል። ፋብሪዞ ሮማኖ ይህን መረጃ በማጋራቱ ብዙ የአርሰናል ደጋፊዎች ስለዚህ ዝውውር ላይ በንቃት እየተከታተሉ እንደሆነ መረጃዎች ወጥተዋል። በመጨረሻ የምንመለከተው አርሰናል በክረምት የተጫዋቾች የዝውውር መስኮት ማለትም በሰመር ትራንስፈር አርሰናል ከአራት የበለጡ ተጫዋቾችን ወደ ክለቡ ለማምጣት እየሰራ እንደሚገኝ ተዘግቧል። በአሁኑ ሰዓት የክም መስመር ተጫዋች፣ የፊት መስመር ዘጠኝ ቁጥር ጨራሽ አጥቂና አንድ የግራ መስመር ተከላካይና ዲፌንሲቭ ሚድፊልደር ሊያስፈርም እንደሆነ መረጃዎች ወጥተዋል። የአርሰናሉ ባለሀብትና የአርሰናል ዋና የቦርድ አመራሮች ለአርሰናል ለክረምት የተጫዋቾች የዝውውር መስኮት 300 ሚሊዮን እንደበጀቱ ተዘግቧል። ክረምት የዝውውር መስኮት ከአርሰናል ብዙ የሚለቁ ተጫዋቾች አሉ። ፋቢዮ ቬራ፣ ኬሪያን ቴርኒ፣ ዚንቼኮን የመሳሰሉ ተጫዋቾች እንደ በክረምት የተጫዋች ዝውውር መስኮት ወደ ሌላ ክለብ ሊሸጡ ይችላሉ ተብሏል። ከነዚህ የሚያገኘው ገንዘብ ተጨማሪና የተበጀተለትን 300 ሚሊዮን ተጫዋች ዝውውር እንደሚያውለው ይጠበቃል። አርሰናል በሚቀጥለው በሚጀምረው የእንግሊዝ ፕሪሚየር ሊግ አመት ጥሩ ሆኖ ለመቅረብ ለቲም ስፕሪስ ሲባል ብዙ ተጫዋቾችን ወደ ክለቡ ለመጨመር አስቧል። የክንፍ መስመር ላይ ሁለት ተጫዋቾችን ለመጨመር የፊት መስመር ዘጠኝ ቁጥር ጨራሽ አጥቂ አንድ ተጫዋች እና የመሃል ክፍሉ ለማጠናከር አንድ የአጥቂ አማካኝ ለማስፈረም እንዲሁም የተከላካይ ክፍሉ ለማገዝ አንድ የተከላካይ መስመር ተጫዋች ወደ ክለቡ ለማምጣት በንቃት እየሰራ ይገኛል። አርሰናል እነኚህን ዝውውሮች የሚፈጽም ከሆነ አንድ ተከላካይ፣ አንድ የመሃል ክፍል ተጫዋች የአጥቂ አማካኝ እንደገና ደግሞ የክም መስመር ተጫዋች በአማራጭ ሁለት ተጫዋች እና አንድ የፊት መስመር ዘጠኝ ቁጥር ጨራሽ አጥቂ የሚያስፈርም ከሆነ እነኝህን አምስት እና አራት ተጫዋቾች ወደ ክለቡ በክረምቱ የተጫዋቾች የዝውውር መስኮት የሚያስፈርም ከሆነ በሚቀጥሉት የውድድር ዓመት ከፍለው ዓመት አርሰናል ዋንጫ ለመብላክ ከፈለገ ከሶስት ያላነሰ ተጫዋች ማስፈረም ይኖርበታል። ይህም ማድረግ ያለበት የቡካዮ ሳካ ተተኪ አንድ ተጫዋች ማምጣት ይኖርበታል ሌሮይ ሳኒ ወይ ሮድሪጎ ኒኮ ዊሊያምስ በክንፍ የሚችሉ ተጫዋቾችን ማስፈረም አለበት ምክንያቱም ቡካዮ ሳካ እንዳጋጣሚ ጉዳት ቢያስተናግድ እሱን የሚተካ ተጫዋች የለም ሊያንድሮ ትሮሳርድ ቢጎዳ በሱ ቦታ ማርቲኔሊ ነው ያለው ማርቲኔሊ ደግሞ እንደምናውቀው አመቱ ሙሉ ጥሩ አቋም አያሳይም ጥሩ ፐርፎርም ስለማያደርግ የማዋጀቅ ሁኔታ ስለሚታይበት ማርቲኒ፣ እሱን የሚተካ የክም መስመር ተጫዋች ያስፈልጋል። ሮድሪጎ ና ኒኮ ዊሊያምስ ይህንን ችግር ይፈታሉ። የቡካዮ ሳካ ቦታ ደግሞ ሌሪሳኒ፣ የሱ ዝውውር ምናልባት የሚሳካ ከሆነ ለቡካዮ ሳካ ተተኪ ተመራጩ የቅም መስመር ተጫዋች ነው። አርሰናል እነዚህን ተጫዋቾች የሚያስፈርም ከሆነ የቤንጃሚን ሴሽኮን ዝውውር ቶሎ በፍጥነት ጨርሶ ወደ ክለቡ የሚያስፈርም ከሆነ አርሰናል በቀጣዩ አመት ዋንጫ እንደሚያነሳ ይጠበቃል። አስፈሪውን አርሰናልን ልንመለከት የምንችልበት እድል አለ። ሌላ የምንመለከተው ዣቪ ሲሞንስን የሚመለከት መረጃ ነው። ዣቪ ሲሞንስ ወደ አርሰናል ቢመጣ በማጥቃቱ ረገድ ለአርሰናል የሚያግዝ ተጫዋች ይሆናል። የመሀል ክፍል ላይ ሴንትራል ሚድፊልደር ላይ ይችላል ተጫዋቹ። እንዲሁም ማርቲን ኦዴጋርድ አቋሙ ያለፈ ውድድር አመት ጥሩ የሚባል አልነበረም። ከጉዳት በኋላ ለእሱም ለአንዳንድ ጨዋታዎች ላይ አቋሙ ሲወርድ ተተኪ አድርጎ ወደ ክለቡ ለማስፈረም የሚመለከተው ተጫዋች ሊሆን ይችላል ተብሏል። በሚቀጥሉት ቀናቶች ውስጥ ብዙ ዝውውር ለመፈጸም ያሰበው አርሰናል በዝርዝር ውስጥ ከሚገኙ ተጫዋቾች መካከል ዣቪ ሲሞንስ እንዳለ ተነግሯል። ዣቪ ሲሞንስ ለአርሰናል የሚፈልግ ከሆነ በጣም ፈጣን ድሪብለር፣ እና በጣም ፓስ የሚያደርግ ችሎታ ያለው ለአርሰናል አጫዋት የሚሆን ተጫዋች ነው። ማርቲን ኦዲጋርዴን የሚያግዝ እንዲሁም የመሀል ክፍሉን ማርቲን ዙሜንዲ መፈረሙን ተከትሎ የራይስ ማርቲን ዙሜንዲ የቶማስ ፓርቲን ጥምረት የሚያግስ ተጫዋች ይሆናል ተብሎ ይታሰባል። በክረምት የዝውውር መስኮት የሚፈርምበት እድል ካለ አርሰናል በሚቀጥሉት አመታት በሁሉም አይነት ረገድ በሁሉም ቦታ የማይቸገረውን አርሰናል እንመለከታለን። የተለያዩ የዝውውር ዜና የሩመር ዜናዎችን እንዲሁም የጉዳት ዜና እንዲሁም ከአርሰናል የሚለቁ ተጫዎችና በአርሰናል ቤት አዲስ ኮንትራት የሚፈርሙ ተጫዎችን በተመለከተ የተለያየ የዝውውር ዜናዎችና አርሰናልንም የሚመለከት ሰፋ ያለ የስፖርት መረጃ ወደ እናንተ አቅርበንላችኋል ለዛሬ ይዘላቸው የመጣ ነው። አርሰናልን የሚመለከት የስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። በሌላ አርሰናልን በሚመለከት የስፖርታዊ መረጃዎች ጥንቅር እስከምንመለስ ድረስ ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰብስክራይብ ካደርጋችሁ የዶሏ ምልክት በመንካት ኦል የሚለውን አድርጋችሁ በፍጥነት የምንለቃቸው አዳዲስ የአርሰናል የስፖርታዊ መረጃዎች በፍጥነት ይደርሷችኋል። በሌላ ስፖርት ጥንቅር እስከምንመለስ ድረስ በያላችሁበት ሰላም ሁኑ።